እንደ በሽታ ከባድ ነገር የለም። እና እኔ አራት ነገር ነበረ፣ ታመሜ ነበረ። አንደኛው ከፊቴ ላይ የቆዳ በሽታ ነበረ፣ ሁለተኛው ሳይነስ ነው፣ ሶስተኛው ደግሞ አለርጂ እና አራተኛው ግራ ጆሮዬን ታመም ነበር። እና በጣም ለረጅም ጊዜ ቆዳ በሽታ በጣም እሰቃይ ነበረ። እናቴ እንደውም እንትን ነበር ለምጽ ሊሆን ነው እንደዚህ ነገር ትላለች። መድኃኒቱን በማልጠቀም ሳይነስ በሽታ ደግሞ ከልጅነቴ ጀምሮ ነበረ የሚያመኝ ቢያንስ አስር ዓመት በላይ ይታመማለው። በአላርጂክና በሳይነስ ምክንያት ግራጆሬን እነዚህ ከፍተኛ የሆኑ ድምጾችን ስሰማ ስፒከሮችን ስሰማ ይረብሸኛል። እና ምግብ አብዛኛውን ከምበላው የማልበላው ምግብ ይበልጣል። እና ምንድን ነው እሱ እስክባል እያንዳንዳቸው የራሳቸው የሆነ በጣም ብዙ ሌሊቶችን የረበሹኝ ብዙ ቀናቶችን፣ ብዙ አመታቶችን የተረበሹባቸው ህመሞች ናቸው። እና ፖስተል ለታመሙ ሰዎች በሚጸልይበት ሰዓት ምን እንደምታመም ጠይቆ እጁን ጭኖ ነው ነጻ ውጪ ብሎ ጸልዮልኝ ነበረ። ስለፈውስም ይጸሊ ነበረ ከመሃል በጸሎት መሀል እና እዚ ተጠቅሞበት የነበረውን ፎጣ ቴብል ላይ አስቀምጦ ነበር። እና እንደ አጋጣሚ ያንን ፎጣ አንስቼ ፊቴ ላይ ያበስኩት በቃ እና ስለ ፈውስ ሲጸሊ በቃ ዛሬ ፈውስ ሆኖልኛል ተፈውሽ አለውኝ ብዬ አምኜ ገባ። የኛው ፎጣ ማለት ነው። በዚህ ነው ፊቴን ያበስኩት። ከዛን ጊዜ ጀምሮ ይኸው አሁን ኦልሬዲ አንድ አመት ያህል ይሆነኛል። ፈውስ ብዙ ቦታ እንሰማለን። ብዙ ቦታ የተለ የተለያዩ ድንቅ ነገር ሆነ ሲባል እና ያለን ነገር ግን የእግዚአብሔር ቃል ቀሎብን ክርስትና ቀሎብን ቸርች መሄድን ከሃይማኖት አንጻር ስርዓትን ከመፈጸም አንጻር ብቻ የምናደርግበት ጊዜ አለና፣ እንደዛን የምታደርጉ ሰዎች በስትክክል እግዚአብሔር የሚሰራባቸው ጸጋ ያለባቸው ጥባቱ ያለባቸው እግዚአብሔር የሚጠቀምባቸው የእግዚአብሔር ሰዎች እንዳሉ ክርስቶስን የምትሰብክ ቤተክርስቲያን እንዳለች እንዲያምኑና እንዲያውቁ በእግዚአብሔር ቃል ፈትነው ትክክለኛ የሆነውን ቦታ አይተን እኔ እንካፈል እንዲሁም ተጠቀሙ እላለሁኝ። ሰሜ ሀዊ ሀይሉ ይባላለሁ። የመጣሁት ከዱከም ነው። በፊታቸው ያለውት እግዚአብሔር ያደረገልኝን በስጋ ውስጥ እግዚአብሔር የፈወሰኝን ለመሰክር ነው። ከአራት በሽታ ጌታ ፈውሶኛል እና ይሄንን ለመሰክር ነው ማለት ነው። በፊታቸው ያለውት ጌታ የተባረከ ይሆን። ምናልባት የሆነ ሊቀልብን ላናስተውለው እንችላለን ግን በቦታው ላይ ሆነን ስናየው እንደ በሽታ ከባድ ነገር የለም። እና እኔ አራት ነገር ነበረ እታመም የነበረው፣ አንደኛው ከፊቴ ላይ የቆዳ በሽታ ነበረ፣ ሁለተኛው ሳይነስ ነው፣ ሶስተኛው ደግሞ አለርጂክ እና አራተኛው ግራ ጆሮዬን ታመም ነበርና ከዚህ ነው ጌታ የፈወሰኝ። ደግሜ እግዚአብሔርን እጅግ አመሰግናለሁ። ስለ በሽታው ለመናገር ያህል የፊቴ ቆዳ የጀመረኝ ከምሰራበት ቦታ የሚጎዱ ኬሚካሎችን በእጄ ነክቼ ነበረ እና በዛ ምክንያት ጀምሮ አለርጂክም ስለነበረብኝ በጣም እታመም ነበረ። ሐኪም ቤት ሂጄ የተሰጠኝ መድኃኒት ነበረ ለተከታታይ ጊዜ መድኃኒት በታብሌትም የሚቀባም ተሰጥቶኝ እጠቀም ነበርና እንደ አጋጣሚ ስተው ተመልሶ ያ በሽታ ይመጣል። አሁንም ስቀባ ይድናል። እንደዚህ እያለ ለተከታታይ ጊዜ እጠቀም ነበር እና ሊድን አልቻለም። እና የኔ ያጠፋው ጥፋት ምን ነበረ? ከሐኪም ትእዛዝ ውጪ ስላሻለኝ ብቻ በሚያመኝ ታይም ላይ ደጋግሜ መድሃኒቱን እጠቀም ነበር እና በዛ ምክንያት የዛ መድሃኒት ሳይድ ኢፌክት ሆኖ ያለዛ መድሃኒት እንዲሁም መመላለስ ይከብደኝ ነበር እና በጣም ለረጅም ጊዜ በፊት ቆዳ በሽታ በጣም እሰቃይ ነበረ። እና መጨረሻ ላይ ግን እዚህ አፖስትል ያገለግል ነበረ፣ ስለፈውስም ይጸልይ ነበረ ከመሃል በጸሎት መሃል እና እዚህ ተጠቅሞበት የነበረውን ፎጣ ቴብል ላይ አስቀምጦ ነበር እና እንዳጋጣሚ ያንን ፎጣ አንስቼ ፊቴ ላይ አበስኩት። በቃና ስለ ፈውስ ሲጸልይ በቃ ዛሬ ፈውስ ሆኖልኛል ተፈውሽ አለውኝ ብዬ አምኝ የገባው ከዛን ቀን ጀምሮ እጠቀም የነበረውን መድኃኒት ተውኩኝ። ለተከታታይ ጊዜ ማለት ለተወሰነ ጊዜ ተጠቅሜ ቆዳዬ እንደነበረ ይቆይና በቃ ቢበዛ ከሶስት ሳምንት እስከ አንድ ወር በኋላ ግን ተመልሶ ያ የቆዳ በሽታው ይነሳብኝ ነበረ። ግን ለተከታታይ ጊዜያት ሳልጠቀም ሳይ ፊቴ ላይ ያለው በሽታ ጠፋ ማለት ነው። ይሄኛው ፎጣ ማለት ነው። በዚህ ነው ፊቴን ያበስኩት። ከዛን ጊዜ ጀምሮ ይኸው አሁን ኦልሬዲ አንድ ዓመት ያህል ይሆነኛል። ምንም አይነት መድኃኒት ፊቴን ምንም አይነት መድኃኒት ምንም አይነት ነገር ቆዳይን ተጠቅሜ ያላውቅም። እንደ ማንኛውም ሰው እታጠባለሁ፣ እንደ ማንኛውም ሰው እወጣለሁ ማለት ነው። ምንም አይነት የቆዳ በሽታ ላይ ላይ የለም ማለት ነው። ጌታ የተባረከ ይሁን። ሁለተኛው ደግሞ እንዳልኳችሁ አለርጂክ ነው። ይሄ በሆነ ሰዓት በቃ ውስጤ በጣም እምነት ሞላ። ስለዚህ ያንን ቆዳ በጣም ቤተሰብን አስጨንቆ የነበረው ብዙ ሰዎችን አስጨንቆ የነበረው ቆዳዬ ነበረ። ስለዚህ ይሄን ከባድ የሆነ ነገር እናቴ እንደውም ምንትል ነበር፣ ለምጽ ሊሆን ነው እንደ ይሄ ነገር ትላለች፣ መድኒቱን በማልጠቀም ሰዓት ስታየኝ ማለት ነው እና ይሄንን የሚያክል ነገር እግዚአብሔር ካደረገ አለርጂክ ደግሞ በጣም ቀላል ነው ብዬ እዚህ የጌታ ደም በሚወሰድ ሰዓት አፖስትልም ስለ ፈውስ የትኛውንም ፈውስ እየተቃወመ በሚጸልይ ሰዓት አምኜ ጸልይ ነበረ እና ከዚህም በፊት የማላደርጋቸው ነገሮች ነበሩ። ባላርጅኩ ምክንያት ለምሳሌ ብርቱካን፣ የትኛውንም ፍሩት አልጠቀምም ነበር ብርቱካን፣ አቮካዶ እና እነዛን ፍሩቶች ከተጠቀም ኮዲ አሁኑ ጉሮሮዬ ይቆስላል በጣም ያመኝ ነበር እና ጸለይኩኝ፣ አመንኩኝ ያኔም ከዛ የእነዛን ነገሮች ማድረግ ጀመርኩኝ። ምንም አይነት በሽታ የለም ማለት ነው። እግዚአብሔር ከዚህም ፈውሰኛ። ሶስተኛ ያልኳችሁ ሳይነስ ነው። ሳይነስ በሽታ ደግሞ ከልጅነቴ ጀምሮ ነበረ የሚያመኝ። ቢያንስ ከአስር አመት በላይ ይታመማለሁ በአላርጅክና በሳይነስ ምክንያትና የትኛውም ቅዝቃዜም ምግቦችም እንደዚህ ሽታዎችን አልችልም ነበርና ለረጅም ጊዜ ነው። በሳይነስ ስታመም የነበረው እንደዚሁ በሚጸለይ ሰዓት አምኜ ጸልይ ነበርና ከዛም ከሳይነስም በሽታ ጌታ ፈውሶኛል እና አሁን ላይ ምንም አይነት ቅዝቃዜዎችም ምንም አይነት ሽታ ከዚህም በፊት ይረብሹኝ የነበሩትን ነገሮችም ቼክ አድርጌ ያለሁኝ ምንም አይነት ነገር የለም ማለት ነው። ጌታ ይባረክ። አራተኛ የተፈወስኩት ግራጆሬን ነውና ግራጆሬን እነዚህ ከፍተኛ የሆኑ ድምጾችን ስሰማ ስፒከሮችን ስሰማ ይረብሸኛል እና የምስጋና ፕሮግራም የመጨረሻ ቀን አፖስትል ለታመሙ ሰዎች በሚጸልይበት ሰዓት ምን እንደምታመም ጠይቁን ጆሬን፣ ግራጆሬን ብዬ እጁን ጭኖ ነጻ ውጪ ብሎ ጸልዮልኝ ነበረ ቀን ጀምሮ እስካሁን ምንም አይነት የጆሮ ህመም ታምሜ አላቅም ማለት ነው። ምናልባት በዚህ ህመም ውስጥ ያላችሁም ልትሆኑ ትችላላችሁ። ከዚህም በፊት አጋጥሟችሁም ወይ ሰዎችን የምታቁ ልትኖሩ ትችላላችሁና እያንዳንዳቸው የራሳቸው የሆነ በጣም ማለት ከሰዓት አንጻር ያለውን ስቃይ ስላልተናገርኩ ሊሆን ይችላል ግን ብዙ ሌሊቶችን የረበሹኝ ብዙ ቀናቶችን፣ ብዙ አመታቶችን የተረበሹባቸው ህመሞች ናቸውኝ እና ስንናገር ቀላል ይመስላል፣ ግን እግዚአብሔር መልካም ነው። እግዚአብሔር ያደረገው ነገር አይቅለልብን። ጌታን አመስግኑልኝ እላለሁ። ሌላው ከሱ በፊት እኔ የሚለው ነገር አለ። እሱም ደሞ ፍሩቶችን አልጠቀምም ብላ ነበረች መጀመሪያ በሳ ምክንያት ፍሩቶችን አልጠቀምም እንደ አቡካዶ እንደ ብርቱካን አይነት አልጠቀምም። አሁንስ ያንን ነገር ሞክረሻል ወይ የሚለውን ነገር አዎ፣ ሁሉንም ማለት ፍሩት ስል ምግብ አብዛኛውን ከምበላው የማልበላው ምግብ ይበልጣልና ምንድነው እሱ እስክባል ድረስና የትኛውንም ፍሩትና እየመረጥኩ ነው አሁን እንደውም ማልጠቀማቸውን እየገዛሁኝ፣ ብርቱካን፣ ሀባብ፣ አቮካዶ በጣም በቃ አፕል፣ አጠቃላይ ማልጠቀማቸውን፣ አናናስ፣ ሸንኮራ ብዙ ጣፋጭ አልጠቀምም ባላርጂኩ ምክንያት ስራዬ ብዬ ከዛን ጊዜ ጀምሮ እየገዛሁኝ ተጠቅሚያለው። አሁንም እየተጠቀምኩ ነው። ተፈውሻለሁ በሚገባ ከሳይነስ እና ሳይነስ አላርጂክ። ሁለቱ ቢያንስ ከአስር አመት በላይ ነው የማልጠቀማቸው አሁን ላይ በቃ እግዚአብሔር ይመስገን፣ የማልጠቀማቸውን ነገሮች እጠቀማለው። ቅዝቃዜም ሀገር ቦታ ስቀያየር ባሶች ስጠቀም ብዙ ጊዜ በቃ ከቦታ ቦታ እስቲል ከዱከም ደብረ ዘይት እንኳን በመመጣ ሰዓት ወይ ሽታ ሊሆን ይችላል ወይ አየር ሊሆን ይችላል ምን እንደሆነ በማላቀው መልኩ ብዙ ጊዜ ይረበሻለሁኝ በሳይነስና በአላርጂክ ምክንያት ማለት ነው። አሁን ግን የትም ስመላለስ በየትኛውም ሁኔታ ቀንም ሌሊትም ነጻ ሁኛለሁኝ። ምናልባት ስለ ሳይንስ የምታቁ ሰዎች ልትኖሩ ትችላላችሁና፣ ከሁለት አመት በላይ በጣም ከመባሱ የተነሳ ለሊት ዘጠኝ ዘጠኝ ሰዓት ላይ ሁሌ ይቀሰቅሰኛል። ወይ ሙቀት ሊሆን ይችላል ወይ የሆነ በማላቀው መልኩ አየር ሲለወጥብኝ ሁሌ ይቀሰቅሰኛል። እንደዛው የማነጋበት ጊዜ አለ። በቃ ፈሳሽ አለው እና የምጠቀመው መድኃኒት ካለ ወዲያውኑ ያንን ወስዳለሁኝ። የሳይነስ መድኃኒቶችን ከዛ ነው ሊያስታግስልኝ የሚችለው። በዛው ተያይዞ ሄዴ ካለ ብዙ ተያይዞ ልትታመሙ የምትችሏቸው ህመሞች አሉ። ያ ሁሉ ላይ የሆነብኝ ነበር፣ ግን አሁን ላይ ሙሉ በሙሉ ነጻ ሆኛለሁ። እና አሁን ያልኳችሁ ጌታ ፈውሰኛል ብዬ የነገርኳችሁ ነገሮች ሁሉ ቢያንስ ከሰባት ወር እስከ አንድ አመት ያህል ያረጋገጥኳቸው ፈውሶች ናቸውና ጌታ የተባረከ ይሁን። እግዚአብሔርንም አፖስትልንም እጅግ አድርጌ ማመስገን እፈልጋለሁ። ጌታ እግዚአብሔር ዘመንህን ይባርክ። እኔ ማለት የእሱ አገልግሎት ምናልባት እንዴት እንደምናስበው አላውቅም፣ ግን ለእኔ አይቀልብኝም አፖስትልን ሳውቀው ከዛሬ ስድስት አመት በፊት ነውና እንደዚህ ህዝብ ሳይበዛ እንደዚህ አዳራሽ ሳይኖር አንድ ክፍል ውስጥ ፋውንዴሽን ትምህርት ሲያስተምረን ነው የማቀውና የሱ አገልግሎት አይቀልብኝም። እኔ እግዚአብሔር ሲሰራበት ማየው ዛሬ አይደለም። በብዙዎች ላይ ሲሰራበት እግዚአብሔር በሱ ብዙ ነገር ሲያደርግ አይቻለሁኝና እግዚአብሔርን ስለ እሱ እጅግ አድርጌ አመሰግናለሁ እና ዛሬ ምናልባት ለሁላችን ቅርብ ሆኖ ሁሌ ስናገኘው እንደዚህ ስንናገር ቀላል ሊመስለን ይችላል ግን እኔ በራሴ ማለት ሌሎች ሌላ ቸርች የማመልክበት አጋጣሚዎች ነበሩ ብዙ አገልጋዮችን የማቅበት አጋጣሚዎች አሉ። ግን ሌላውን እያቆሸሽ ወይ ሌላውን እያሳነስኩኝ ሳይሆን ሁሌ አፖስትልን ሳስብ እግዚአብሔር ሰው አለው ብዬ እግዚአብሔርን የማመሰግንበት አገልጋይ ነው። ሁሌ የሚገርመኝ በህይወትም ምስክርነቴ ነው እና ከዛሬ ስድስት ዓመት በፊት የማቀው ፊት የማቀው ፈገግታ የማውቀው አባትነት ዛሬም ድረስ ያፈገግታው የአባትነቱ ምክሩ በቃ ቅርብ ሆኖ ከእግዚአብሔር የሰማውን ከእግዚአብሔር ያየውን ነገር አቅጣጫን የሚያሳየን ለኔ መልካም አባቴ ነውና ስለሱ እግዚአብሔርንም አመሰግናለሁ። እሱንም ቴንክ ዩ ማለት ፈልጋለሁ። ጌታ ይባረክ። ስለ አገልግሎት ተናግረሻል። በስጋ ስለሆኑ ልሽፈው ሰዎች እንግዲህ ወደ እኔ ስት መጪ ጴንጤ ነበርሽ። መንፈሳዊ ህይወት እንዴት ትረጃዋለሽ? ለእግዚአብሔር ቃል ለጸጋ ስጦታ በእነዚህ ዓመታቶች ውስጥ ያለሽ መንፈሳዊ መጀመሪያ ጠቅሰሽ ነበር። የመጀመሪያው ላይ በስጋም በመንፈስም ደግሞ ብለሽ የተናገርሽ ነገር ስላለ እሱን ክርስትናን እንዴት ተረዳሽው እንዴት ገባሽ ከዛ ፋውንዴሽን ጋር አያይዘሽ በአንቺ ምን ቀረልሽ እ እሱ ነገር ለብዙዎች ስለሚጠቅም ዛሬ ክርስትና የስጋ ፈውስ ብቻ አይደለም፣ ክርስቶስን መምሰል ወደ ማደግ ስለሆነ ማለት። ስለዚህ አይዞሽ ሳትፈሪ ጊዜው ሰጂና የእግዚአብሔር ክብር ስለሆነ እዚህ ከሚመጡ ሰዎች ይልቅ ደግሞ ብዙ ዓለም ላይ የሚያውቁኝ በእኔ ጸጋ የሚገለገሉ በተለይ በአውሮፓ፣ በአሜሪካ፣ አረብ ሀገራት ብዙ ትውልድ አውቃለሁ። ብዙዎችን በአውስትራሊያ ብዙ ሰው ይጠቀማል። ስለዚህ እነሱንም ብዙ ጊዜ ፈውስ ላይ ብቻ ትኩረት እንዳያደረጉ ስጋ ነገር ላይ ብቻ ትኩረት እንዳያረጉ ማደግ በክርስትና ያለውን ና አንቺ ከተጠቀምሽው ነገር አንጻር ለሁላችን ብትመክሪን ምንድን ነው በዛ አቅጣጫ ከለውጦሽ ከሆነ ካለወጠሽ እዚህ ላይ እንጨርሳለን። ተለውጭ ያለሁኝ ማለት መጀመሪያ በምመጣበት ሰዓት እንደነገርኳችሁ ሌላም ቸርች አመልካለሁኝ። በቃ ጴንጤነትን ወይም የክርስትና የሚለው ነገር አብዛኛውን ጊዜ ያለኝ መረዳት ከእድሜም አንጻር ካለመረዳትም አንጻር ሊሆን ይችላል። በዛን ታይም ቸርች መሄድ እሄዳለሁኝ፣ እካፈላለሁኝ ማንኛውም ክርስቲያን ወይም ጴንጤ ሊያደርገው የሚችላቸውን ነገሮች ሁሉ አደርግ ነበረ። ነገር ግን ተከታትዬ በምማር ሰዓት ስፔሻሊ ፋውንዴሽን ያኔ በምንማር ሰዓት ቅድም እንዳልኳችሁ የሚያስተምረን ትምህርቶች አሉ ክርስቶስን ፈጽሞ ስለመከተል ያስተምረናል እና በህይወቴ ተጠቅም ያለሁኝ ክርስቶስን መከተል ምን ማለት እንደሆነ። ይህንን ሲል ደግሞ ከቃሉ ብቻ ሳይሆን ከህይወቱም ፈጽሞ መከተልን ምን ማለት እንደሆነ እየኖረም እያሳየን ነው የሚያስተምረን። እና ከጊዜ ጊዜ በህይወቴ ላይ ያንን ለውጥ አይቻ ያለሁኝ ክርስቶስን መከተል እንዴት ነው ብዙ የምንረዳቸው አረዳዶች አሉ። ስጋም አለ፣ ወደ ኋላ የምንጎተትባቸው ብዙ ምክንያቶች አሉ። ግን አልፎ ክርስቶስን ፈጽሞ መከተል ምንድነው፣ ፎርዋርድስ ምንድነው የሚለውን ነገር ብዙ ያስተምረናልና ያንን ተረድቼ እዚህ ጋር ከስጋ ፈውስ የበለጠ ነገር ሲጀመርም የስጋ ፈውሱን ራሱ ሁሉም ሰው እንዲጠቀም ከዚህ ጸጋ፣ ከዚህ እውነት እንዲካፈል ማለት ብዙ ጊዜ ከምናየው ከምንሰማው አንጻር የእግዚአብሔርን ሰዎች የምናቀልበት የእግዚአብሔር ቃል ቀሎብን ክርስትና ቀሎብን ቸርች መሄድን ከሃይማኖት አንጻር ስርዓትን ከመፈጸም አንጻር ብቻ የምናደርግበት ጊዜ አለ እና እንደዛን የምታደርጉ ሰዎች በስትክክል እግዚአብሔር የሚሰራባቸው ጸጋ ያለባቸው፣ ቅባቱ ያለባቸው፣ እግዚአብሔር የሚጠቀምባቸው የእግዚአብሔር ሰዎች እንዳሉ ክርስቶስን የምትሰብክ ቤተ ክርስቲያን እንዳለች እንዲያምኑና እንዲያውቁ በእግዚአብሔር ቃል ፈትነው ትክክለኛ የሆነውን ቦታ ማለት ፈውስ ስላለ ብቻ ፖስትል ብዙ ጊዜ ሲል ፈውስ እዛም ቦታ አለ አይደል፣ እንደ ይላል እና እውነት ነው። ፈውስ ብዙ ቦታ እንሰማለን። ብዙ ቦታ የተለያዩ ድንቅ ነገር ሆነ ሲባል እናያለን። ነገር ግን የሚደረገውን አገልግሎት በእግዚአብሔር ቃል መርምረን በእግዚአብሔር ቃል ፈትሸን እንደ እግዚአብሔር ቃል የሆነውን አገልጋይና ቸርች መርጠን አይተን እንሄድ እንካፈል እንዲሁም ተጠቀሙ እላለሁ። ዛሬ ምድራችን ላይ ሁለት አይነት ግልጽ የወጣ የአገልግሎት አይነት አለ። የተቀቡ የእግዚአብሔር ሰው ተብለው የምንጠራቸው ሰዎች እግዚአብሔር በነሱ የሚሰራ ሰዎች ቅዱሳን በነሱ መገልገል ሲፈልጉ ሊያሟላቸው የሚገቡ ክራይቴሪያዎች አሉ። የመጀመሪያው ገንዘብ ነው። ገንዘብ ዓለም ላይም ቸርች ላይም ነግሷል። እነዚህን ፈውሶች ስታገኝ ከዚህ ቤተክርስቲያን የከፈልሽው ወይም ለእግዚአብሔር ሰው የገዛሽው ወይም በዚህም አቅጣጫ መልእክት ለብዙ ቅዱሳን እንዲተላለፍ ስለምፈልግ ማለት ምክንያቱም ዘይቱ ፈወሰኝ፣ ዘይቱ ፈወሰኝ፣ ዘይቱ ፈወሰኝ። ከዛ በኋላ ማሀረቡ ፈወሰኝ። ከዛ ማሀረብ ግዙ ነው ጨዋታው። እዚህ ደግሞ አጠገብ ያለውን ሰው ማረብ አይሸጥም በለው አጠገብ ያለውን ሰው እና ብዙ አሉ። ሰዎችም እኔንም ከውጭ ሲደውሉ የሚያስቸግሩኝ ነገር ዘይቱን ብትልክልን እንደዚህ ብታደረግልን ምናምን ይሉኛል እና ጸጋን እንደ መግዛት የሚቆጠር በግልጽ የወጣ በቴሌቪዥን ማስታወቂያ የተደገፈ ተቀባን፣ ተለቀለቅን፣ ተነከርን የሚሉ ሰዎች አንድን በሽታ ለመፈወስ ያለውም የሌለውም እየከፈለ የሚገለገልበት ሕጋዊ ሆኖ ተቀባይነት አግኝቶ ጴንጤዎች ተስማምተውበት እየተሰራ ያለበት አሰራራል። አንቺ ከነዚህ አራት ነገሮች ስትፈወሺ ከዛሬም ስድስት ዓመት ጀምሮ እዚህ በጣም ብዙ ሰዎች ሲፈወሱ አይተሻል። እሱን ለብዙ ቅዱሳን ብትነግሪ ውጭ ላሉትም ወደ ክርስቶስ ለመምጣት እንቅፋት የሆናቸውን ብዙ አሉ። ስለ ክርስቶስ ቸርች የተበላሸ ነገር በሽያጭና በንግድ ላይ የተመሰረተ ነገር ስላለ እሱንም ብትነግሪን ደስ ይለናል። ካንቺ እኔ አቋም የሚታወቅ ቢሆንም፣ ያው እንግዲህ ቅድም እንዳልኳችሁ አራቱንም ነገር እግዚአብሔር ሲፈውሰኝ ምንም አይነት የገዛውት የተለወጠልኝ የሰጠውት ምንም አይነት ነገር የለም። እግዚአብሔር እንዲሁ በነፃ አፖስተል ላይ ባለው ጸጋ እግዚአብሔር በሰጠው ጸጋ ባገለገለን አገልግሎት እንዲሁ ተፈውሻለሁኝ እንጂ እዚህ ቸርች ምንም አይነት የሚሸጥ ዘይትም ሆነ ምንም አይነት ነገር የለም። እንደውም ዘይት እየቀባ ስለፈውስም ስለብዙ አገልግሎት የሚጸልይልን አባት ነውና፣ ምንም አይነት እንዲህ አይነት ሽያጭ የለም። እንደውም በቅርብ አጎቴ ጋራ ሂጄ ነበርና እንደዚሁ የፊቷን ቆዳ ሚስቱ ትታመም ነበረ፣ እና ሐኪም ቤት እንዲይዟት ሂዶ ምናምን እንዲያሳይቷታል ያ ነገር ተመልሶ መጥቷል። እና የገዙት የሆነ ቸርች ዘይት አለና ትቀባዋለች እና ስንት ነው የገዛችሁት? ምናምን ነገር ስለ አምስት መቶ ብር ነው የገዛ ነው እንደዛ አለ እና ኖርማሊ ያው እስካሁን እንዳየውት ነው ምንም አይነት ነገር ፈውስ አላየውባትም። ግን ያልኳቸው ነገር አለ። እኔ ምንም አይነት ነገርም አልገዛሁም ምንም አይነት ነገር እንትን አላልኩም፣ ግን ቸርች ውስጥ ይጸለይ ነበረ። መንፈሳዊ አባቴ የሚጠቀምበትን ፎጣ በእምነት ፊቴ ና አበስኩኝ፣ ተፈውሻለሁኝ። ይዛትና ና ትፈወሳለች ብየው ነበርእና እንዳልኳችሁ ነው። ብዙ ጊዜ የተለመዱ ልምምዶች አሉ ዘይቶች ይገዛሉ እስከ አንድ ሺ ብር ከዛም በላይ ትራንስፖርታቸውን አውጥተው ሩቅ አገር ሄደው ፈውስን ፍለጋ ብዙ የሚያደርጉ አሉ። እንደዛ የሚያደርጉ ቸርቾች አሉና ብዙ እኔም በዙሪያዬ የማውቃቸው አሉ። እስከ 6000 እስከ 7000 ድረስ ከፍለው ገዝታውስ ገብተው ፈውስን ፍለጋ ማለት ነው ዘይት ገዝተው የተመለሱ አሉ እስከነበሽታቸው። ያንን የፈለጉትንም የእግዚአብሔርን ሰው ሳያገኙ ማለት ነው። ለጸሎት ለጸሎት ቤት ያልጸልይም እንዴ እስኪሉ ድረስ የሚሉ ሰማለውኝ እና፣ ነገር ግን እዚህ እንደዛ አይነት ነገር የለም። የሚሸጥም ዘይት የለም፣ የሚለወጥም ነገር የለም። እና ሰው ከዛ አመለካከት ቢወጣ፣ እግዚአብሔር ብናምን እምነታችን ያድነናል ብዬ አምናለሁ።